ሁለት ሰዎች እኔ አላየኋቸውም፣ ወደፊት ግን ይመጣሉ። ጀነት አይገቡም አሉ ነብዩ አለይሂ ሰላቱ ሰለላሁ ዐለይሂ ወሰለም ላይስኩን ጀና ወላ የጅድነ ሪሃሃ፣ ጀነት አይገቡም እንደው ሽታዋንም አያገኙም። ማናቸው ብሎ ሲገልጹ ነብዩ አለይሂ ሰላቱ ወሰላም ሴት ነች አሉ። የአላህ መልእክተኛ ለብሳ ያለበሰች የሆነች ሴት አሉ ነብዩ አለይሂ ሰላቱ ወሰላም፣ ራቁታቸው የሚል በአሁኑ ይምሩ ባሁን ሰዓት ነብዩ አለይሂ ሰላቱ ወሰላም ሲያወሩት የነበረው ነገር እኛ ጋር ያለነው ኧረ ሀገራችን ላይ ሳይሆን እኮ እያንዳንዳችን ቤት ላይ በአሁኑ ሰዓት የሚገኝበት ሰዓት ላይ ደርሰናል። ሴት ልጆች በአሁኑ ሰዓት አለም የሚባል ነገር የለም፣ አላህ ካዘነላቸው ጥቂቶቹ ሲቀሩ ነቢዩ ዐለይሂ ሰላቱ ወሰላም እርግማን ውስጥ ገብተዋል። አብዛኞቹ ምን እያደረጉ ነው? ከቤት ሲወጡ ይኳኳላሉ፣ ሊፕስቲክ ይቀባሉ፣ ሽቶ ይቀባሉ፣ ከሰውነታቸው ጋር የሚጣበቅ ልብስ ይለብሳሉ። የለም አለ አሁን እያለ አብዛኛው ይሄ ነው አይደለም አረከ ሰው እና ተሻው ተጣቆ እኮ የውስጥ አካላቸው የሚታይ ልብስ ይለብሳሉ። የሙስሊም ቤቶቻችን ታይ እንበላቸው፣ ጀሃነም ከመውደቋ በፊት አላህ ሱብሃነሁ ወተዓላ ያ አይሁን።

በዚህ ከተማ ላይ እኮ በትልቁ የአፄ ቴዎድሮስ ፎቶ አለ አይደል? የመጨረሻ ሊሞቱ ሲሉ ደብዳቤያቸውን ለእንግሊዝ ክርስቲያን ያልሆነ እያሉ ወሰደ ሚጠቅመው እንጂ ምን እንዳደረጉ ጠፍቶት ሰው ተሰብስቦ ፋሲካ ሲደርስ ሰው ምን መማር አለብን? ምን ቦታ ሊሆን የሚጠቅማ እንደ የትኛው እንደ ወሎ ህዝብ፣ የወሎና የእሳቸው ቂም እንመልከት። ወሎን ብዙ ሰው እንግዲህ የወይዘሮ መስታወትን ልጅ እኮ ሰንሰለቱ ስለሚፈለግ እጁን ቆርጠው ነው ገደል የከተቱት። ወይዘሮ መስታወት አጼ ቴዎድሮስ ሙተው መቅደላ ተራራ ወጥተው እንግሊዞች ሲያገኟቸው እንግሊዞችን ሁለት ነገር ነው የጠየቁ መጀመሪያ ገደል ልጄ የተከተተበትን ገደል የተወረወረበትን ገደል አሳዩኝ፣ እዛ ቀጥሎ ደግሞ መግነዙ ይፈታና የቴዎድሮስ መልክ ምን እንደሚመስል ልየው ነው ያሉት። ወይዘሮ መስታወት ቂመኛ አይደሉም ማለት ነው። የወሎ ሰውስ ምንድን ነው ያለው? አባቴን ሲገሉ ነበር መናደዴ፣ ወንድሜን ሲገሉ ነበር መናደዴ። በራስዎ ጨከሉ ይቀር አለ ወዲ አደረ ይሄንበት ያለው አካሄድ ቢሆን የሆነው በሌለ ንጉሥ ውስጥ ከመጣላት ፖዘቲቭ ነገሩ መያዝና ክፉ ነገሩ እንዳይደገም ማድረግ። ጎጃምን ተመልከት። አፄ ዮሐንስ ወደ መተማ ከመሄዳቸው በፊት ሳር ውሃ ጦርነት ተካሂዶ እየጠፋ አስቸገሩ ነበር። ንጉሥ ተክለ ሃይማኖት እና ሊይዟቸው ሲሄዱ ይጠፋሉ። መጨረሻ ጎጃምን እሳት ከትል ዘረፉት። እንደም አንዷ ሴት ምድን ያለችው ልብሴንም ወስዶ ለበሰው ርዘኛ በሬንም አርዶ በሬንም በለዋ አረደው ነፍጠኛ ንጉሥ የቀረው ጥቂት አማርኛ፣ ምነው ነው ሆዳ ይዘርፉ አረፍ እንድትኛ አለች። ከዛስ እውሩ በመሪ አንካሳው በበትር የተከተነው እህል አይበቅልም ወይ ንጉሥ ታገሮ አለቻት። ሲሄድ ምን አሉት? ወደ መተማ ሲሄድ ንጉስ ከመተማ ሰላም ቢመለሱ ምንኛ ጎልድፋል ወጃቢ ሞላሱ አለስቴት ይዩ አይደል ሞተ ሲሞት ምንድን ነው የተባለው? የሞተበት ርዕስ ከሰው የውቂ ጋር ሲወዳደር የሞተበት ርዕስ በጣም ህሊናን ይገዛ ነበር። ቤተ ክርስቲያን ስትዋረድ ሄዶ አንገቱን የሰጠ ንጉስ ነው አይደል የጎንደር ሃይማኖት ቁማ ስታለቅስ አንገቱን ሰጠላት አፄ ዮሐንስ። እንዳያምሮ ብሎ ድሀ ወዳጁን መተም ማፈሰሰው ዮሐንስ ጠጁን። በአማራ ሊትሬቸር ውስጥ የአፄ ዮሐንስ በደንብ መልካም ነገር ብሏል። የት ነው ምን ይዘው እሳቸው እንኳ ምነዋል ለአፄ ምኒልክ የጻፉት ደብዳቤ እነሱ አፄ አሰርቶ ይሁን እኔን እግዚአብሔር ሊፈርድብኝ ሆነ አይታወቅም። ጎጃም ልጅ አገሩን እና ህዝቡን ሳጠፈው ከረምኩ ይላሉ። ራሳቸው የጸጸተው መሪ ነው ትልቅ የሚባል አፄ ቴዎድሮስ። ሊሞቱ ሲሉ ምንድን ያሉት ራሳቸውን ሊያጠፉ ሲሉ እባከወትን ይህን ሁሉ ጣጥ ያመጡብን እነዚህ ፈረንጆች ናቸውና እነሱን ገለን እንሙት አሏቸው። የሀገሬን ህዝብ ሸዋ ቋንጃውን የቆረጥኩት ወሎ ገደል የከተትኩት ጎንደር ያቃጠልኩት አንሶን ለሌላ ቂምትችዋል ይል ነ ታ የትኛውን እንውሰድ? ህዝቡ ይፍረዳል። የተሰራንበት ነገር ትክክል አይደለም። ስለዚህ ቂምንትቶ ማለት ለመማር ከፈረንጆች ሜዳ አይጠበቅብን። የቱ ጋር እንማራለን? ታሪክ ወደፊት የሚያራምድ ነገር ነው እና ቂምን ፈቶ ለመኖር የጎጃም ህዝብ ለአፄ ዮሐንስ የወሎ ህዝብ ለቴዎድሮስ ያደረገው ታይ ቂም እዚህ በፊት ችግር አልተፈጠረም። ቻሉ ስለማይደቅም እየጣን ለመሄድ በጣም ምርጥ ተሞክሯለ። ምስራቅ አፍሪካ አስደማሚው ግዙፍ መስጂድ በመዲናችን አዲስ አበባ አፍሪካ ብረት ጀርባ እየተገነባ የሚገኝ ሲሆን ይህ የነጃሺ ኢስላሚክ ማዕከል ፕሮጀክት ኢትዮጵያዊ መልክ ያለው ትልቅ ሜጋ ፕሮጀክት ነው ይህ በምስራቅ አፍሪካ ብሎም ከአፍሪካ ተጠቃሽ የሚሆነው ግዙፍ መሲድ ኢትዮጵያን በመላው ዓለም ላይ የሚያስጠራ መሆኑን የተነገረው። በመሆኑም ታዲያ ይህ ግዙፍ መሲድ በውስጡ ትልቅ ሙዚየም፣ እስላሚክ ሴንተር፣ የኮከብ ደረጃ ያለው ቅንጡ ሆቴል፣ የምርምር ተቋምና የጤና እንዲሁም ደግሞ የስፖርት ተቋማት፣ የንግድ ሞሎች፣ ትልልቅ የመዝናኛ ስፍራዎችና በርካታ ግዙፍ ማዕከላትን እንደሚይዝም የተነገረው ይህ የምስራቅ አፍሪካ ግዙፍ የነጃ ሽራሽ መስጊድና እስላሚክ ሴንተር በመዲናችን አዲስ አበባ መገንባቱ ለአዲስ አበባ ልዩ ድምቀት ከመሆኑ በተጨማሪ ትልቅ የመስህብ መዳረሻ እንደሚሆንም ተነግሮለታል። በተጨማሪም ደግሞ ለበርካቶችም ትልቅ የስራ እድል የሚፈጥር ነው። ይህን በአይነቱና በግዝፈቱ የተለየውን ግዙፍ መስጊድ ግንባታ በቅርብ ጊዜ ለማጠናቀቅም ነው የታቀደው። ይህ አለም አቀፍ ደረጃውን ጠብቆ ይገነባል የተባለው ግዙፍ የመስጅድ ፕሮጀክት ግንባታ እንደ ሀገርም ለሀገራችን ኢትዮጵያ ቱሪዝም እድገት ያለው አስተዋጽኦ እጅግ ከፍተኛ ሲሆን በዘርፉም ሀገራችን ተጠቃሚ እንድትሆን የሚያደርጋትም ነው። እዚህ አስደማሚ የመስጅድ ግንባታ ፕሮጀክት በተጨማሪም እንደሚታወቀው በሀገራችን ኢትዮጵያ በትግራይ ክልል ሌላ የረብጣ ቢሊዮን ዶላር የኑ አሁን ሙስሊሞቹ የተጎዱበት አንድ ነገር አለ እያነበቡ ያልተረጎሙት ሻሀውዜን ሻሀውዜን ነፋሀይነ ነፋሀይነ ወረመሀላቲ አይሳና ቲናባሀ የቁራን ቃል ነው በሙስሊሞቹ የብሉይ ኪዳን ቃል ነው ከወልድ ከመንፈስ ቅዱስ አንዱ አካል ከሰማይ ሰማያት ይወርዳል በድንግል በድንግልና ይወለዳል ይላል አማርኛው ድንግል ሰደቀት ከሊማ ማለት ደግሞ ድንግል በድንግልና ፀንሳ በድንግልና ወለደች ይሄ ቁራን ነው ሸሃውዚን ብለው አስተምረው ነበር። እና ምን ማለት ነው? የምን ቋንቋ ነውስ? አረብኛ ነው ሲሉን ሰምቼ ነበረ። እንደዛ አይነት አረብኛ አለ ወይ? እርስዎስ አረብኛ ይችላሉ ወይ? ይሄ ነው ጥያቄ። ይቀጥላለው። አንዱ ጥያቄ አለ ዲ እኔ ሳይሆን አባታችን አባች ሂዳነ ማርያምን ጠይቋቸው። መሄዳቸው እርስዎ አያውቁትም። እሳቸውን ጠይቋቸው። ጠይቋቸው አልኩ አባት እያለ ልጅ አይመልስም። ለማለ ል እየተናገረ ደቂላለበ እሳቸውን ጠይቋቸው እርሶ ነው እኮ እንትን ያሉት፣ ሊሆን ይችላል። እኔ ደግሞ እሳቸው ሰምቻለሁ። እሳቸውን ጠይቋት። እርሶ ሰውን ሰምተው ነው ያስተማሩት ይሄ አላህዬ ደከምኩኝ፣ ጌታዬ ደከመኝ፣ አቃተኝ። እንዲህ ያለ ከባድ ጊዜን አሳልፍ የማውቅ አይመስለኝም። ጌታዬ አሁን ያለሁበት ሁኔታ ከበደኝ፣ ልቤም ደከመ። አላህዬ ቀለል አድርገለኝ፣ ያ ረቢ በረድ አድርገለኝ፣ ልቤንም አስክንለኝ። ያ አላህ ነፍሴንም ማሳርፍልኝ። ስላለህበት ሁኔታ ካንተ ውጭ ማንም አያቅልኝም። የልቤንም አንተ እንጂ ማንም አይረዳኝም። ያ አላህ፣ አላህዬ ከጭንቀቴ በሙሉ ገላግለኝ። ካንተ የሆነም ፈረጃም ቅርብ አድርግልኝ። ጌታዬ ወደ አንተ አቅርበኝ፣ ወደ አንተ አስጠቀኝ አ

በዚህ ጊዜ የክርስትናን ዶክትሪን የማዳኑ ነገር እጅግ አዳጋች እየሆነ መጥቷል። ዘመርኩን ነቀለ ያለውን ላሰማችሁ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 ቅዱስ እንገልጭ ኦርቶዶክስ ፕሮቴስታንት ብዬ ኢየሱስ እግዚአብሔር ነው፣ ማርያም እግዚአብሔርን ወለደች ብዬ አስተምራለሁ የሚለው ተስፋ ተሟጧል። ይህን ማህበረሰብ ስማርት የሆነ ማህበረሰብ፣ አካዳሚካል የተማራ ማህበረሰብ፣ ግብረገብነት ያለውን ክርስትና በእንደዚህ አይነት የወደቀ ስነ ምግባር ታድኑታላችሁ? ለወደፊት የምናይ ይሆናል። ለማንኛውም በእስልምና እጅግ ጸያፍ የሆነ ስራ ነው። በቁርአንም በሀዲስም አሳያቸዋለሁ። ቁርአን ላይ አምላካችን አላህ በሱረቱ ኑር ሰላሳ አንድ ላይ ለምእመና ንገራቸው፣ አይኖቻቸውን ይከልክሉ፣ ብልቶቻቸውን ይጠብቁ፣ ከዝሙት ራሳቸውን ጠብቁ። ነቢያችን በሀዲስ ያሉትን ላሳያችሁ።

የሚገርመው እኮ እንደነዚህ አይነት አስተሳሰብ በክርስትናውም ማለ የክርስቲያኑ ማህበረሰብ እንደሚያስተምሩ ሙስሊሙ ማህበረሰብ ያንኑ ያስተምራል። እዚህ ጋ ተመልከቱ ሲያስተምሩ የነበረበት። በስልምናውም እንደዚሁም የሃይማኖት አባቶቻችን የተከለከለ ጸያፍ እንደሆነ በትጋት ያስተምራሉ። ይሄው እዚህ ማየት ትችላላችሁ ገብታችሁ በዩትዩብ።